የእንግሊዝ ፕሪሚየር ሊግ የውድድር ዘመኑ ምርጥ ተጫዋቾች የመጨረሻ እጩዎች ይፋ ሆነዋል። የፕሮፌሽናል እግር ኳስ ተጫዋቾች ማህበር የእንግሊዝ ፕሪሚየር ሊግ የውድድር ዘመኑ ምርጥ ተጫዋቾች የመጨረሻ ስድስት እጩዎች ዝርዝርን ይፋ አድርጓል። በሊጉ 15ኛ ደረጃን በመጨረስ አስከፊ የውድድር ዓመትን ያሳለፈው የማንቸስተር ዩናይትድ አማካኝ ብሩኖ ፈርናንዴዝ ከእጩዎቹ ዝርዝር ውስጥ ተካቷል። ብሩኖ ለቀይ ሰይጣኖቹ ስምንት ግቦችን ሲያስቆጥር አስር ለግብ የሚሆኑ ኳሶችን አቀብሏል። የፕሪሚየር ሊጉ አሸናፊ ሊቨር ሊቨርፑል ተጫዋቾች ማመር ሳላና አሌክሲ ማካሊስተር ከስድስቱ እጩዎች መካከል ናቸው። ሀያ ሰባት ግቦችን በአርባ ሁለት ጨዋታዎች ያስቆጠረው የኒውካስል ዩናይትድ የፊት መስመር ተጫዋች አሌክሳንደር ኢሳክ በእጩዎች ውስጥ ተካትቷል። በተመሳሳይ የአርሰናሉ ዴክለን ራይስና የቼልሲው ኮል ፓርመር የመጨረሻ እጩዎች ውስጥ መካተታቸውን የዘገበው ቢቢሲ ነው። የፕሮፌሽናል እግር ኳስ ተጫዋቾች ማህበር የውድድር ዘመኑን ምርጥ ተጫዋቾች ሽልማትን በቀጣይ ነሐሴ ወር ይፋ እንደሚሆን ገልጿል።